ለሱ አመሰግናለሁ፣ ግን ይቅርታህን አልፈልግም። እኔ ከዚህ በኋላ እኔ ህይወት ውስጥ እንዳትመጣ እባክህ። እንግዲህ ፋሲል እስከ ዛሬ ድረስ ከአምስት ከስድስት ወይም ከአምስት ከአራት ከእስከ ሶስት ባሉ ቪዲዮዎች እንደዚህ ካጫረታቸው በኋላ መለስ ብሎ መጥቶ እንግዲህ ይቅርታ አድርጉልኝ፣ ይሄ ሁሉ እናንተን ለመፈተን ብዬ ነው በእናንተ መሀል የገባሁት ማን ነው ጠንካራ ብዬ ነው። ብሩኬም፣ አንቺም በጣም ቀላል ሰው አይደላችሁም እና ሁለታችሁን ለመለየት የሚያደርጉት ጥረት ራሱ ከኋላ ከጀርባችሁ ሰው ሁላ ቀጥረው እናንተን ለመለያየት ይፈልጉ እንደነበር ሁላ ይሄን ሁላ ስለማቅ ነው ይሄን ነገር የጀመርኩት እና ስለዚህ እባክሽን ሀይሚ ይቅርበይኝ ብሩክም ይቅር በለኝ። ስለዚህ እኔ እናንተን ለመፈተን ፈልጌ ነው እንጂ ከኔና ከሀይሜ መሀል ምንም አይነት ነገር የለም፣ እያለ እንግዲህ ፋሲል ሲያስረዳቸው ነበር ማለት ነው። እንግዲህ ሀይሚም ማለት ነው ለብሩክ ሁሉን ነገር ስላሳየልኝ ስለነገርክልኝ አመሰግናለሁ። ሌላ ምንም የምፈልገው ነገር ካንተ የለም። ይቅርም ይቅርታም እንደዚህ ቀላል አይደለም ብዙ ነገር እኔን አድርገኸኛል፣ ለብሩኬ ግን ብዙ ነገር አሳይተኸዋል ስለ እኔ አለች ማለት ነው። እና እንግዲህ በጣም እየከፋት ትመስላለች ሀይሚ ማለት ነው። እንግዲህ ቢከፋትም ይሄ ልጅ እንዴት ነው ይመስለኛል። እንግዲህ ፋሲል ከጀርባ ሰው ቀጥረው እንደዚህ እንትን እያሉን ነው ምናምን እያሉ ነበር አንድ ቪዲዮ ላይ ሰምቻለሁ ይህን ነገር እና ያንን ነገር እስኪ እውነት እነዚህ ልጆች እንደዚህ ጠንካራ ናቸው ወይ? በማለት መሰለ ሊፈትናቸው የገባው እዚህ ነገር ውስጥ ግን ደግሞ ይህንን ነገር ስታደርግ ፋሲል ወይ ጓደኛቸው ወይ የሀይሚን ጓደኛ ወይ የብሩክን ጓደኛ አንድ ጓደኛቸው ማማከር ይኖርብህ ነበር ማለት ነው። እና በዚህ ልክ እንግዲህ ብሩክ ራሱ ያንለት እስከሚመታህ ድረስ ማለት ነው እንግዲህ መንገጭ ሊህን አርግፎልህ ነበረ። እስከዚህ ድረስ ነበር እንትን ያላችሁት ማለት ነው እና ምልልህ ፈልጊ ነው። እንደዚህ አይነት ነገር አታድርግ። ለሁለተኛ በጓደኛሞች መሀል ራሱ የምትገባ ከሆነ የሆነ ሰው የእነሱ የሆነ ሰው የቅርብ ሰው ማማከር ይኖርብሃል ማለት ነው። ሀይሚም ማን ነው፣ ብሩኬም እንዳለው ማለት ነው እና አሁን አንተ ያጠፋው እንግዲህ፣ ሁለቱ ተጣልተው በዛው ቀርተውስ ቢሆን እንደ ተጣሉ ቀርተውስ ቢሆን ብሩኬ አልፈልግም በቃ አንቺም እዛው እኔ እራሴን አረጋግቼ ስፈልግሽ ብቻ ተገኝልኝ ብሏት እንደሄደው በዛውስ ቢቀርስ ቢጠፋስ ሀይሚስ ያልሆነ ውሳኔ ብትወስነስ ሁለቱን ለመመልሶ ለማስታረቅ በጣም ከባድ ነበር የሚሆነው። እና ግን ብሩኬ በጣም ትግስተኛ ስለሆነ ብሩክ ትግስቱ ትልቅ ስለሆነ ለዛ ነው ትግስተኛ ስለሆነ ነው እንጂ ብሩክ ትግስተኛ ባይሆን እውነት ተጣልተው ነበር ማለት ነው። ምክንያቱም ቀላል አይደለም፣ በሁለት ፍቅረኛሞች መሀል እንግዲህ ሴቲቱ ከሌላ ቀለበት አድርጋለች ሲባል ማንኛውም ወንድ እንደዚህ ታግሶ አይጠብቅም። እውነቴ ነው የምላችሁ እንዴ ብሩኬ በጣም ታጋሽ ነው እና በጣም ይወዳታል ሀይሚን። እና እንግዲህ ሀይሚም ሸሚዞኝ ነው ለጓደኞች ፊት እንዳላሳፍረ ብዬ ሸሚዞኝ ነው እንጂ እኔ ከአንተ ጋር ምንም አይነት ነገር የለኝም እያለች ነበር ከመጀመሪያውም ጀምራ፣ ግን የሚሰማት የለም ነበር ማለት ነው። እና እንግዲህ ዛሬ ላይ ፋሲል መጥቶ እንግዲህ ይቅርታ አርጉልኝ ብሎ ጠይቋል ማለት ነው። ይቅርታውን ግን እንግዲህ ብሩኬ ይቅርታውን ቢቀበልም ሀይሚ ግን ቅልቤ መጣ። ውፍ በስመ አብ ወልድ መንፈስ ቅዱስ ሀይሚ ግን ማለት ነው ይቅርታሽ፣ ቤተሰብ ሀይሚ ግን ይቅርታህን አልቀበልም ከአሁን በኋላ በህይወቴ እንዳትገባ እባክህን ብለው እንግዲህ ያው አንድ ሰው እባክ ተተባለ ትልቅ ልመና ነውና፣ እባክ ብለው ሄዳለች ማለት ነው። እና ሀይሚ ውነት ትጨክን ይሆን? ጨክና እንትን በዛው ትቀር ይሆን? ማነው ከፋሲል ጋር ይታረቁ ይሆን? አላቅም። ግን ብሩኬ በደንብ ያስታርቃቸዋል ብዬ አስባለሁ። እንግዲህ ብሩኬን ፋሲልን የመንደርና የሰፈር ልጅ ስለሆነ ሰላም ከመባባል ውጪ ሌላ ምንም ቀረቤታ የለንም። ግን ይህን ነገር እንዴት ልታደርገው ቻልክ ብሎ ሲጠይቀው ነበር። እሱም እንግዲህ ያው በሚዲያው ላይ የሚወራውን ነገር ስለሰማ በዛ የተነሳ ነው ልፈትናችሁ የገባሁት እንጂ እኔና ሀይሚ መሀል ምንም ነገር የለም ብሏል። ማለት ሲጀመር ፋሲል የመጣው ዩቱብ እንድታሰሩት በቃ በዚች ግርግር መጣ። ዩቱብ ተከፈተለት፣ ይኸው አሁን ዩቱብ ተከፈተለት። በቃ እናንተ ጋ ሰው ሲመጣ ዩቱብ ለማግኘት የሆነ ቪዲዮ ሰርቶ መሆን አለበት ማለት ነው እና እንደዛ ነው እንግዲህ ይገርማል ግን በጣም ከባድ ነው። ለማንኛውም ጥሩ ነው ደስ ይላልና ግን ለምን የኛን ሸር ብታረጉልን? አሁን እነ ሀይሜ እነ ብሩኬ ማለት ነው። እናንተ አሁን ጥሩ ልጆች ናችሁ። እንዲ ከነ አብርሃም ከነ ሩጣ ከነ ዳኒ ከነ ጽጌት ይሻላላችሁ ብዬ አስባለሁ። ምን አለ የማዳም ቅመሞች እንዲሁ የኔን አለ እንዲሁ እስኪ ያንድ የማዳም ቅመም እንዲሁ በቻን አላችሁ፣ ሸር አርጉ እስኪ እውነት እስቲ ሸር ያረጋሉ፣ ይባል እንደ ውስጥ ጉድ ይባል። እስቲ ሸር አርጉ። እውነት እነ አብርሃም እነ ሩታ እነ ጽጌ እነ ዳኒ እስኪ እንደው የማዳም ቅመሞችን ሸር አድርጉ። ምድረጅ ልጥልጥ ሁላ ማለት ነው። እኛ ብቻ የእናንተን ፎቶ እየቆራረጥነን በቻናላችን ሞልተን ሞልተን ሞልተን፣ እናንተ አንድ ነገር እንትንሳትሉልን። ይሄው አለን እስከዛሬ። መቼ ሆን እኛ አስተዋቂ የምንሆን? እናንተ አይቀርም ግን አንድ ቀን ታዋቂ መሆናችን ማለት ነው። ግን ግን ስላችሁ ማለት ነውና ለማንኛውም ቤተሰብ ይሁን እና ስላችሁ ምልላችሁ ፈልግ የመሰላችሁ የኔንም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እሺ እሺ፣ የኔ መርጣ መርጦች የመርጦች ማለት ነው መርጦች ማለት ነው እና የኔ ፈንድሻዎች ማለት ነው እና ስላችሁ እንደዛ ነው። እኔ ላይክ ሰብስክራይብ ካላደረጋችሁኝ ከዩቱብ ልጠፋ ነው ብያለሁ። በቃ አዎ። ሰብስክራይብ አርጉ፣ ላይክ አርጉ። ዩቱብ ማናጀር ደሞ ሼር አድርግልኝ። ምን ሽግራሉ እንደው? እንደዚህ ይለፋውን ሼር ማታረገው ነገር። አይ አንተ አይ አንተ እንደው እንደው አይ እኔ፣ እናንተ አንድ ቀን እንወቃቀስ ይሆናል። እውነቴን ነው። ደሞ እንደዚህ እምለው እኮ እንደምትሰማኝ ስለማውቅ እኮ ነው። አንዳንድ ሰው በእንግሊዘኛ ካልሆነ ወነ እኮ አይሰሙም ይላሉ፣ በደንብ ነው የሚሰሙት። እንዳትሞኙ፣ በደንብ ይሰማሉና። አዎ ሼር አድርጉልኝ፣ አበረታቱኝ። እውነት አዎ ጎበዝ ጀግና አርገቤ በርች እያላችሁ ሜሴጅ ምናምን ላኩልኝ። ጎበዞች፣ እንደዛ ነው ጥፋት ሳጠፋ ብቻ አይደለም ሜሴጅ መላክሽ፣ እና በረታቶኝ ማለት ነው ዩቱብ ማናጀር በዚህ አጋጣሚ ያመሰግናለሁ። ጎሽ ጎሽ ጎሽ ብያለሁ። አዎ፣ አሁንም ሸር አርግልሽ። አዎ፣ ደህና ሁኑ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።